ሻሎም ሻሎም፣ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን፣ ሰላም ለእናንተ ይሁን። እንዴት አመሻችው? እንግዲህ ከቀኑ በኋላ ደግሞ በሌላ መረጃ ደግሞ ብቅ ብለናል። መስመር ላይ ፓስተር አለማየሁ ይገኛል። መረጃዎችን እንግዲህ እያሰባሰበ ወደኛ እያመጣልን ይገኛል። ስለሱ እሱ እግዚአብሔር እናመሰግናለን። ዛሬ ደግሞ ምን ይሆን ይዞ የመጣው የሚለውን እንግዲህ በኋላ ላይ ያጋራናል። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ወደ የምፅዓቱ አዋጅ ነጋሪ አድማጮቻችን እንግዲህ መስመር ላይ ፓስተር አለማየሁ ይገኛል። ፓስተር አለማየሁ እንዴት አመሽ? ፓስተር እንደምን አመሽ ወንድም ይልቃል። እግዚአብሔር መስገን መረጃዎችን አሰባስበሃል፣ እንግዲህ ቀን ላይ ምን ምን ማድረግ እንዳለብንም ጭምር አንተ ምክረ ሀሳብ ማቀርበህልናል። የአለማችን ወቅታዊ ጉዳይ ከምን ጊዜውም በላይ ውስብስብ እየሆነ መጥቷልና፣ እስኪ ለዛሬ ምሽት ይዘህ የመጣሁ መረጃ ለአድማጮች ማጋራት ይችላለ። እንግዲህ የዓለም ጉዳይ እንዲምንለው አይደለም፣ በየጊዜው አዳዲስ ክስተቶች እና አዳዲስ የመፋጠጫ መድረኮች እየተፈጠሩ ነው የመጡት። በተለይም ደግሞ አሁን ላይ ሶስቱ ልዕለ ኃያል ሀገሮች አፍጋኒስታን ላይ ተፋጠዋል። እንግዲህ አሜሪካ ወደ አፍጋኒስታን ለመመለስ እየሞከረች ነው ያለችው፣ ጥረት እያደረገች ነው ያለችው እና የአሜሪካ ፕሬዚደንት ትራምፕ ይህንን ወስነዋል። ወደ አፍጋኒስታን መመለስ አለብን ብለዋል። እንደውም ለእንግሊዙ ጠቅላይ ሚኒስትር ስታርመር ይህንን ነገር ከሳቸው ጋር ተወያይተውበታል። እና ለምንድን ነው መመለስ የተፈለገበት የሚለውን ነገር ስንመለከት የቦታው ስትራቴጂነት ነው። አሜሪካ አሁን ከባግራም የአየር ኃይል ጦር ሰፈር መውጣቷ በጣም ቆጭቷታል እና ቆጭቷታል ብቻ ሳይሆን ወደዛ ወደ ባግራም የአየር ኃይል ማረፊያ መመለስ ትፈልጋለች። ይህንን የአየር ኃይል ማረፊያ በመጀመሪያ የሰራችው ራሻ ነበረች። ራሻ ለተወሰነ ጊዜ አፍጋኒስታን ቆይታ ነበረ። አዎ፣ ከዛ በኋላ እሷ ለቃ በምትወጣበት ሰዓት በእግሯ የተተካችው አሜሪካ ነች። የባግራም አየር ማረፊያ፣ አየር ኃይል ጦር ሰፈር በጣም ስትራቴጂክ ቦታ ነው። ስትራቴጂክ ቦታ ነው ስንል ከቻይና እንኳን የአንድ ሰዓት ርቀት ነው ያለው የአንድ ሰዓት ርቀት ነው ያለው የአንድ ሰዓት ርቀት ነው ያለው ይሄ ወታደራዊ ስትራቴጂ እና ጠቀሜታውን በማየት አሁን ላይ አሜሪካ ታሊባኖችን በዚህ ጉዳይ ላይ ለማነጋገር ሞክረዋል ወደዛ ለመመለስ ነገር ግን እኔ በጣም የገረመኝ የታሊባን የደህንነትና የጸጥታ ሚኒስትሩ ምንድን ያሉት አሜሪካ ወደ ባግራም ከምትመለስ ሞቴን እመርጣለሁ ነው ያሉት። በጣም ይገርም። ሞቴን እመርጣለሁ የሚል ነገር ነው ያነሱት። ሌሎችም እንደዚሁ ተቃውሞ አለ። ነገር ግን አሜሪካንን ከዚህ በፊት እነሱ በተደጋጋሚ አፍጋኖች እየጠየቁ የነበሩት ነገር አለ፣ እሱን አንዴ ላንስ አለ እና ወደ ስትራቴጂያዊ ተቀሜታው እንመለሳለን ምንድን ነው ከዚህ በፊት በአፍጋኒስታን ላይ የተደረገው ማዕቀብ እንዲነሳ ነው አንደኛው የጠየቁትና፣ ያ እንዲነሳና ማዕቀብ ተነስቶ አፍጋኒስታን እንደ ማንኛውም አገር ከዓለም አቀፍ ግንኙነቱ ውስጥ ሚና እንዲኖራት ይፈልጋሉ አፍጋኖች። ሁለተኛው ደግሞ አፍጋኖች ታቃለለ ለሴቶች ያላቸው በዚህ በሸሪያው ሕግ የከረረ ነገር ነው ያላቸውና ሴቶች እንዲማሩ አይፈቅዱም። ሴቶች የመንግስት መስሪያ ቤት እንዲሰሩ አይፈቅዱም። ሴቶች እንዲእንትን ተከናንበው እንዲሄዱ ነው የሚፈቅዱት። ይሄንን ህግ አሜሪካ ታክብርልን የሚል ነገር አለ። አሜሪካ በዚህ በሴቶች ሰብአዊ መብት አፍጋኖችን በጣም ትከሳለች። እና እነዚህ እና ሌላው ደግሞ ማህበራዊ ግንኙነቶች አሉ። እርዳታዎች፣ ሌሎች ነገሮች እንዲገቡ ይፈልጋሉ። እነዚህን በተደጋጋሚ ጠይቀው ከአሜሪካ አተዋል። የታሊባንን መንግስትነት ቁጥር አንድ እውቅና የሰጠችው ደግሞ ራሻ ነች ከዛ በኋላ ነው እነ ቻይና እውቅና ሰጥተው አሁን ቻይና የንግድ ስራዎችን የተለያዩ እንቅስቃሴዎችን የማዕድኑ ማውጣትም ስራ የተለያዩ ነገሮችን በአፍጋን እያደረገች ነው ያለች እንዶ እዚህ ጋር ላስቆመህና ፓስተር ቅድምም ወደ አቁምክበት የስትራቴጂክ ክንትል ላይ አሱንም ጨመረ ለአድማጮች ትመልስልኛለ ምንድን ነው አሁን ጂኦፖለቲክሱ ተለውጧል። ለምሳሌ አሁን በባይደን ዘመን ነው አደለ፣ አሜሪካ ለቃ የወጣችው ያውም በጣም በጣም በአሳፋሪ በሆነ መልኩ በጣም በመዝረክረክ ነው። አሜሪካን ለምን በድንገት እንደወጣችም እራሱ ለብዙዎችም እስካሁን ድረስ እንቆቅልሽ ነው። አሁን ደግሞ ዶናልድ ትራምፕ ደግሞ ተመልሰን እንመጣለን በሚሉበት ሰዓት አሁን ቅድም አንስተዋል ጎረቤት ሀገር፣ ያውም ለዛውም አንድ ሰዓት ርቀት ውስጥ ያለችው ኃያሉ ሀገር ቻይና ናት። እና ቻይናውን በወታደራዊ አቅሟ በቴክኖሎጂ በብዙ መልኩ ከፍተኛ ርከት ላይ ነው ያለችው። በዚኛው አቅጣጫ ደግሞ ስኔት ደግሞ ሩሲያም ደግሞ እንዳለችም መዘንጋት የለብንም። ወደታች ስኔት ደግሞ ኢራን እንዳለችም መዘንጋት የለብንም። እና አሜሪካን ይህን ሁሉ ተቋቁማ እንዴት ነው ልትመጣ የምችለው? እሱን ነው ልገልጽ ላ የፈለግኩት ምንድን ነው የባግራም አየር የጦር ኃይል ሰፈር የአየር ኃይል ሰፈር ማለት ነው። ተፈላጊ የሆነበት ዋና ምክንያት ከቻይና የአንድ ሰዓት ነው ስልህ ዝም ብሎ አይደለም። ቻይና በዛ በቅርብ ርቀት ውስጥ ነው የኒኩለር ስቴሽኗ ያለው። ልክኩ። አሁን እኮ ማለት እኮ ወደኛ ሀገር ስትመጣ አሁን ሰሙን በብዙ ሚዲያዎች እየተራገበ ነው፣ የአሰብ ወደብ ከኢትዮጵያ ስንት ሰዓት መንገድ ነው የተባለው፣ ይሄኛው ሰላሳ ምናምን ደቂቃ ቢሆን ነው እንግዲህ አስበው። አሁን ሰላሳ አምስት ኪሎ ሜትር ነገሮች ተገጣጥመዋል። አይ ምንድን ነው አሁን ያለው ሁኔታ? እንግዲህ ይኸውልህ እስቲ አፍጋንን ከማን እንደምትዋሰን እንመልከት እንዴት ስትራቴጂያዊ እንደሆነ ከቻይና ትዋሰናለች ከፓኪስታን ትዋሰናለች፣ ከኢራን ትዋሰናለች፣ ከሩሲያ ትዋሰናለች። ሌሎችም ሀገሮች አሉ የምትዋሰነው። ከነዚህ ሀገሮች ጋር በዋናነት ትዋሰናለች። ይህ በዋናነት ከምትዋሰነው ሀገሮች ከነዚህ ጋር ደግሞ አሜሪካ ጤናማ ግንኙነት ያላት ከፓኪስታን ጋር ብቻ ነው። ውስብስብ እኮ የሚያደርጉ ስለዚህ እዛ ጋ የአየር ኃይል የጦር ሰፈር ኖራት ማለት በቅርብ ርቀት ቻይናን በአየር ክልል ርቀት ኢላማ ማስገባት ትችላለች። ራሽያ እንደዛ ማስገባት ትችላለች። ኢራንን ማስገባት ትችላለች። አሁን ቁልፉ ጥያቄ እኮ ይሆናል ወይም እሱ አሁን አሁን እነዚህ ሀገሮች ደግሞ አሜሪካ ወደዛ ግዛት እንድትመለስ አይፈልጉም። ምን ጥያቄ አለ? ፍጥጫው ይሄ ነው። አሁን ለምን አሁን ቻይና እዛ አለች፣ ሩሲያም እዛ ገብታለች። በወታደራዊ ነገሮች አይግቡ እንጂ በቀጣይ ከታሊባን ጋር ስምምነት አድርገው ሊገቡ ይችላሉ። ለምን ብንል በቅርብ አሁን ላይ ያለበት ሁኔታ ምን እንደሆነ ባይታወቅም ከአፍጋኒስታን ጋር እየተዋጉ ነበሩ። ፓኪስታንና አፍጋን ውጊያ ላይ ነበሩ። ምናልባትም አሜሪካ ይህንን ተጠቅመ የነዚህን ውጊያዎች ተጠቅመው ውክልና ጦርነት ይሆን ሊሆንም ይችላል፣ ልትገባ ትችላለች የሚል ስጋትም አለ። ይህን ስጋት ለመቅረፍ ደግሞ ፓኪስታን የኢራን ወዳጅ ነች። ምናልባት አዎ፣ እንደገና ፓኪስታን የቻይና ወዳጅ ነች። ተመልከ፣ የሩሲያም ጭምር፣ የሩሲያም ጭምር ናቸው። እነዚህ ነገሮች ጉዳዩን ሊያወሳስበው ይችላል። ነገር ግን ምናልባትም ከወታደራዊ ስትራቴጂ ጠቀሜታ አንጻር አሁን ባለው ወታደራዊ የበላይነትን ለማረጋገጥ በሚደረገው ሩጫ ውስጥ ቻይናና እና ራሽያ በታሪክ አፍጋኒስታን ውስጥ አሜሪካ እንድትመለስ አያደርጉም። ስለዚህ የታሊባን መንግስትን ጥያቄ እነዚህ አገሮች ሊያሟሉ ሊመልሱ ይችላሉ የሚል ግምት አለኝ እኔ ግምት አለኝ። ነገር ግን ዓለም ምን ያህል እንትን ጎራ እየፈጠረ እንደሆነ ወይም ደግሞ ምስቅልቅል እያለ እንደሆነ ለመመልከት ያስችለናል። ምክንያቱም ለምንድን ነው ይህንን አካባቢ ለቀው ተዝረክርከው ጥለውት የወጡትን አካባቢ አሁን ወታደራዊ ስትራቴጂ ጠቀሜታውን ሲረዱ ባይደን መልቀቅና መውጣት አልነበረበትም ብለው አሁን ባይደንን እየኮነኑ ዶናልድ ትራምፕ ግን እዛ ለመመለስ የተቻላቸውን ሁሉ ጥረት እያደረጉ ነው ያሉ። ብዙ ጊዜ የሚመስለ በእስራኤልና በኢራ በሩሲያ ዜና ስለምንወጠር ነው እንጂ እዛም አካባቢ ያለው ነገር ከዚህ ያልተናነሰው ውጥረት ነው ያለው እና በሀያሉዋኑ አገሮች መካከል በኃያላኑ ሀገሮች መካከል ቅድም እንዳልኩ በአፍጋኒስታን ላይ ያለው ፍላጎት እየጨመረ መጥቷል፣ እና ይሄ ደግሞ አንድ የጦርነት ማዕከል እንዳይሆን አንድ ፍጥጫ አሁን አለ፣ ግን ፍጥጫው አድጎ ወደ ጦር መሳሪያ ወደ ውክልና ጦርነት በተለያየ መልኩ እንዳይመጣ አስፈሪ ነው ለማለት ነው። እንግዲህ ወገኖቼ ዓለም እዚህ ጋ ነው ጥሩ የሚባል ነገር የላትም። ሁሉ ነገር እያለቀ ነው ሄደው እንግዲህ በመጨረሻው ዘመን ምልክትም አንዱ ይሄ ስለሆነ ነው እኛ ስንዘግብላችሁ ዜናውን ብቻ ሳይሆን ዓለም ምን ያህል እየተወሳሰበች እና ነገሮች እያለቁ እንደሄዱ የጦርነት ነጋሪቶች በየቦታው እየተጎሰሙ እንደሆነ እና እኛም አገር ቢሆን ምናልባት ከኤርትራ ጋር ያለው ነገር በጣም እያስፈራ ያለበት ሁኔታ አለ። እንጸልይ ነው እንግዲህ። ሌላ ምን ማድረግ እንችላለን? እግዚአብሔር ያለው ነው የሚሆነው። በዚህ ውስጥ ደግሞ ተዘለን ተሸፍነን የእግዚአብሔርን ክብርና የእግዚአብሔርን ጸጋ ተላብሰን ወንጌልን እየሰበክን እየመሰከርን እግዚአብሔርን እያገለገልን በነገር ሙሉ ደግሞ የእሱን መምጣት እንድንጠባበቅ ጌታ ይርዳን እላለው። ላይክ ሼር፣ ሰብስክራይብ በማድረግ አገልግሎታችንን የደገፉ መልካም ምሽት ይሁንላችሁ። በነገ የቀን ስርጭት እና እንዲሁም በቀጥታ በላይፍ ፕሮግራማችን ከ12 ሰዓት ጀምሮ በሚደረገው ቅዳሜለት እንገናኝ። ጌታ ይባርካችሁ። ሻለው እግዚአብሔር አብስቶ ይባርክ። ፓስተር፣ በእውነት የዓለማችን አሁናዊ እና ወቅታዊ ጉዳዮች ምን ያህል ውስብስብ እንደሆኑ ፍንትው አድርገ ገልጸህልናል። መግለጽ ብቻ ሳይሆን እግዚአብሔርን ሐሳብ ያለበትን መልእክት አጋርተህናል። ነገር ግን ምንድን ነው እንደ መጠየቅ የምፈልገው ይህን ሁሉ ሰምተን የሰማን ወገኖች በምን አይነት እሳቤ ላይ ያለ ነው የትኛው ቦታ ላይ ነው ያለነው ብለን ራሳችንን መጠየቅ አለብን። ነገር ግን የእግዚአብሔር ቃል የሚለው ላልዳኑ ወገኖችም ጭምር ነው መልእክት ማስተላለፈው፣ የመዳን ቀን ዛሬ ነው፣ አሁን ነው ስለሚል ሁላችንም አሁን ላይ ባለንበት በሰማንበት ወቅት ራሳችንን እንድናዘጋጅ በጣም በጣም አበክረን መልእክት ማስተላለፍ እንወዳለን። እንግዲህ ውድ አድማጮቻችን ለዛሬ ይዘን የመጣ ነው መረጃና መልእክት ይህንን ይመስላል። በቀንም በማታም እንግዲህ ይዘንላችሁ የመጣ ነው ፓስተር አለማየሁ መረጃዎችን አሰባስቦ በእግዚአብሔርም ቃል ጭምር እያስተላለፈልን ነበረ። እኔም ደግሞ ፕሮግራሙን ወደ እናንተ በማሳለጥ ተገኝቻለሁ። በነገው ዕለት እንግዲህ እስክንገናኝ ድረስ የእግዚአብሔር ምሕረትና ቸርነት እያንዳንዳችን ጋር ይሁን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሆን።